ሰላም ጤና ይስጥልን። የተከበራችሁ ተመልካቾቻችን እንደምን ቆይታችኋል? ከብስራት ዩቲዩብ ቻናል መረጃዎቻችን እነሆ። መረጃዎችን በማድረስ ቤዛቤት አራጌ አብሬያችኋለሁኝ። የተለያዩ የሀገር ውስጥና የባህር ማዶ ጉዳዮችም ይዘናል። የምናስቀድመው የሀገር ውስጥ መረጃዎቻችንን ይሆናል። የስነ ምግባር ችግር በታየባቸው 16 ፈጻሚዎች ላይ አስተዳድራዊና ሕጋዊ እርምጃ መውሰዱን የማዕከላዊ ኢትዮጵያ ክልል ገቢዎች ቢሮ አስታውቋል። ቢሮው የ2018 የመጀመሪያውን ሩብ ዓመት እቅድ አፈጻጸም ከተቋሙ አመራርና ማኔጅመንት አካላት ጋር በጋራ ገምግሟል። የክልሉን ወጪ በራስ ገቢ ለመሸፈን እንዲቻል ቢሮ በበጀት አመቱ መነሻ ከንቅናቄ ተግባር አንስቶ በቅንጅት ተግባራትን መፈጸም እንደቻለም አስታውቋል። በዚህም በየደረጃው የገቢ ስኬታማ ውጤቶችም እየታየ የመጣ ቢሆንም በሩብ ዓመቱ መድረስ ከሚገባው ገቢ አፈጻጸም አንጻር ቀሪ ስራዎች እንደሚጠይቁ በሩብ ዓመቱ አፈጻጸም ግምገማም ተገልጿል። በሩብ ዓመቱ ከ138 የታክስና አገልግሎት ቅሬታዎች ውስጥ 127 ለሚሆ ምላሽ መስጠት የተቻለ ሲሆን 431 አዳዲስ ግለሰብ ነጋዴዎች መመዝገብ መቻሉንም ተገልጿል። በዚህም የገቢ መሰረቱን በማስፋት በየአካባቢው የሚሰበሰበውን ገቢ በማሳደግ የህዝብ ተጠቃሚነትን የሚያረጋግጥ እንደሆነም ተመላክቷል። በሩብ ዓመቱ የተጨበረበረ ታክስ ኦዲት በማድረግም 32 ሚሊዮን 339 11298 ብር ግኝት መከናወኑንም ተገልጿል። በተጨማሪም 43 ሚሊዮን 168532 ብር ከውዝፍ ዕዳ ገቢ መደረጉ የተገለጸ ሲሆን 171 ግብር ከፋዮች ደረጃ ሰዎቻቸውን በማሳደግ እንዲሻሻሉ መደረጉም ተብራርቷል። በክልሉ ቀጥተኛ ያልሆኑ ታክሶችም የሚሰበሰበውን ገቢ በማሳደግ የህዝብ ተጠቃሚነትን ማረጋገጥ የሚያስችል በመሆኑ በዚህ ላይ በትኩረት መስራት ይገባልም ተብሏል። በክልሉ 16 የስነ ምግባር ችግር የታየባቸው ፈጻሚዎች ላይም አስተዳድራዊናም ህጋዊ እርምጃ በመውሰድ ተገልጋዩ በተቋሙ ላይ ያለውን እምነት ለማሳደግ እየተሰራ እንደሚገኝናም በቀጣይም መሰል ስራዎችን በተጠናከረ መልኩ እንደሚከናወን ተመላክቷል ስትል ሰብል አበበ ዘግባለች። ከባድ የጉልበት ብዝበዛ ወንጀል በመጋለጡ 18 ህጻናት ነጻ ወጥተዋል። የአዲስ አበባ ፖሊስ ጠቅላይ መምሪያ ባወጣው መረጃ መሰረት 18 ህጻናትና ታዳጊዎችን ከባድ የጉልበት ብዝበዛ ሲፈጸምባቸው በከነበሩ ተጠርጣሪዎች ጋር በቁጥጥር ስር ውሏል። ፖሊስም በጉዳዩ ላይ ሰፊ ምርመራ እያደረገ ይገኛል። ወንጀሉ የተጋለጠው በአዲስ ከተማ ክፍለ ከተማ ወረዳ አምስት ቤም ሆቴል አካባቢም ነው። አንድ የሰባት ዓመት ታዳጊ በመንገድ ላይ እያለቀሰ ሳለ ፖሊስ ለምን እንደሚያለቅስ ሲጠይቀው ለስራ የተሰጠው ሚዛን እንደጠፋበትና አሰሪዎቹም ቤት እንደማያስገቡት በመናገሩም ነው ይህንኑ መረጃ ተከትሎ የአዲስ አበባ ከተማ ፖሊስ ባደረገው ፈጣን ክትትል ወንጀሉ በኮልፌ ቀራኒዮ ክፍለ ከተማ ወረዳ አንድ ቻይና ካምፕ አካባቢ በሚገኝ አንድ መኖሪያ ቤት አካባቢ ውስጥም እንደተገኘ ተገልጿል። በቁጥጥር ስር የዋሉት 18 ህፃናትና ታዳጊዎች እድሜያቸው ከ7 እስከ 13 ዓመት መካከል ነው። ተጠርጣሪዎቹ እነዚህን ህፃናት እናስተምራለን በሚል ሽፋን ከክልል ከቤተሰቦቻቸው ላይ ወስደው ያመጣሉ። ቆሎ፣ ሶፍትና ሚዛን በመሸጥም እንዲሰሩ ያደርጓቸዋል። ከእያንዳንዳቸው በቀን ከ150 እስከ 300 ብር ገቢ እንዲያስገቡ ይገደዳሉ። የወንጀል አፈጻጸሞች እንደ የመኪና ስፖኪዮ መስታወት መስረቅ የመሳሰሉ ድርጊቶችንም ጭምር ያስተምሯቸው እንደነበር የምርመራ መዝገቡንም ያመላክታል። ፖሊስም በሁለት ተጠርጣሪዎች ላይ ተገቢው ምርመራ ከተጠናቀቀ በኋላ በኋላ በአቃቤ ህግ ክስ እንደተመሰረተባቸውም ገልጿል። የአዲስ አበባ ፖሊስ ጠቅላይ መምሪያ በህጻናት ላይ ለእድሜያቸው የማይመጥንና ጤናቸውን እድገታቸውን፣ ማህበራዊና ስነልቦናዊ ደህንነታቸውን በሚጎዳ የጉልበት ብዝበዛ ህግ የሚጠይቅ ወንጀል መሆኑን አሳስቧል። ህብረተሰቡ መሰል የጉልበት ብዝበዛ ድርጊቶችን ሲያጋጥሙ በአቅራቢያው ለሚገኝ የጸጥታ አካል አስቸኳይ መረጃ በመስጠት ወንጀሉን ለመከላከል ትብብር እንዲያደርግም ፖሊስ ጥሪውን አቅርቧል። ወደ ባህር ማዶ መረጃችን ስንሻገር የብሪታንያ ዜግነት ያለው አንድ ግለሰብ በኒውዮርክ 99 ሚሊዮን ዶላር የወይን ጠጅ ማጭበርበር ጥፋተኛ መሆኑን አመነ። አንድ የብሪታንያ ዜጋ በኒውዮርክ የቅንጦት ወይን ሰብሳቢዎች የተባሉ ወደ 100 ሚሊዮን ዶላር የሚጠጋ የውሸት ብድር በመፈጸሙ ከፍተኛ የማጭበርበር በመሳተፉም ጥፋተኛ ነኝ ብሎ አምኗል። የ59 ዓመቱ ጄምስ ዌልስሊ በብሩክሊን በሚገኘው የፌዴራል ፍርድ ቤት ለማጭበርበር ማሴሩንም አምኗል። በድርጊቱም በፍርድ ቤት ጥፋተኛ ከተባለ በኋላ እስከ 20 ዓመት እስራትም ይጠብቀዋል። ሰውየውና ተባባሪው የብሪታንያ ዜጋ የሆነው ስቴፈን በርተን ለሀብታም የቅንጦት ወይን ሰብሳቢዎች ብድር ይሰጣሉ የተባሉ የውሸት የፋይናንስ ኩባንያዎችንም አቋቁመዋል። እንደ እውነቱ ከሆነም ደንበኞቻቸውም ሆኑ የወይን ክምችቶቹ እንደ መያዣነትም ያገለግል አልነበሩ አልነበሩም ሁለቱ ሰዎችም በዓለም ዙሪያ የሚገኙ ባለሀብቶችን በማታለል ጥሩ የወይን ጠጅ ካቀረቡ ከፍተኛ ገቢ እንደሚያገኙም ቃል ገብተዋል። በተሰበሰበው ገንዘብ የመዝናኛ ጉዞ፣ የእጅ ሰዓቶችንና የቅንጦት መኪናዎችን ጨምሮ የተንደላቀቀ የአኗኗር ዘይቤን ይመሩ እንደነበርም ተገልጿል። በአሜሪካ አቃባይን ህግ ያልተለመደ ዓለም አቀፍ ማጭበርበር ተብሎ የተገለጸው ይህ ጉዳይ የአማራጭ የኢንቨስትመንት ገበያውን በተለይም የወይን ጠጅ ለረቀቀ ማጭበርበር ያለውን ተገላጭነትም ያሳያል ብሏል። በካሪቢያን የዩናይትድ ስቴትስ የሚሳኤል ጥቃትን ተከትሎ ክልላዊ አንድነት እንዲኖር የኮሎምቢያ ፕሬዚዳንት ጥሪ አቀረቡ። የኮሎምቢያው ፕሬዚዳንት ጉስታቮ ፔትሮ የዩናይትድ ስቴትስ በካሪቢያን ባህር መርከቦች ላይ የፈጸመችውን የሚሳኤል ጥቃት ተከትሎ የላቲን አሜሪካ ሀገራት በአንድነት እንዲቆሙ አሳስበዋል። ፔትሮ የኮሎምቢያ የጸረ አደንዛዥ ስትራቴጂ አልተሳካም በሚል የሀሰት ክስ ላይ በመመስረትም የሚሳኤል ጥቃቱን በማቀነባበር የዋይት ሀውስ ምክትል ዋና ኃላፊ ስቴፈን ሚለርን ከስተዋል። ኮሎምቢያ በአደንዛዥ እጽ ማስወገድ ላይ ያስመዘገበችውን ስኬት ለመደበቅ ወንጀልን ህጋዊ ለማድረግና አድላዊ ባልሆነ የቦምብ ጥቃቶች ሰለባ እንደሆነችም ፔትሮ በማህበራዊ ሚዲያ መድረክ ኤክስ ላይ ጽፏል። የተገላቢ ጦር ስኬት አረጋግጠናል ሲሉም አክሏል። ኮሎምቢያ በያዝነው ዓመትም አመትም ከዓለም ግዙፉ የአደንዛዥ እጽ ተቆጣጣሪ ለመሆን መዘጋጀቷን ጠቁመው አንድ ሽቶን የሚደርስ አደንዛዥ እጽ እናስወግዳለን ተብሎም ይጠበቃል ሲሉም ተናግሯል። የካሪቢያን ባህር ነጻነት ባህር ነው። መላውን ካሪቢያን አንድ ለማድረግ ጊዜው አሁን ነው። በውሸት ሊፈርስ አይችልም ሲሉም ፕሬዚዳንቱም ተደምጧል። የዩናይትድ ስቴትስ ባለስልጣናት እንደሚሉት ከሆነም ከሴፕተምበር ጀምሮ የዩናይትድ ስቴትስ ጦር ኃይሎች የካሪቢያን ባህር አለም አቀፍ ውሃ ብለው በገለጹት ስፍራ አራት የሚሳይል ጥቃቶችን ሲያካሂዱ ሀያ አንድ ተጠርጣሪ ዕፅ አዘዋዋሪ አሸባሪዎችም ተገለዋል ሲል ዋሽንግተን አስታውቃለች። የተከበራችሁ ተመልካቾቻችን፣ ከብስራት ዩትዩብ መረጃዎቻችን እነኝህን ይመስሉ ነበረ። መረጃዎቹን በማቅረብ ቤዛቤት አራጌ አብሬያችሁ ቆየሁኝ። የተለያዩ ፈጣን መረጃዎችን ለማግኘት የብስራት የዩትዩብ ገጽን ላይክ፣ ሼር እንዲሁም ሰብስክራይብ ማድረግ እንዳይረሳ መልካም ነው።